በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች ላይ በጅማ ዞን እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ የዘጋጀነውን መግለጫ በጽሁፍ እናቀርባለን። በኢፌድሪ ህገ መንግስት አንቀጽ ሰባት አንድ መሰረት ማንኛውም ሰው የማሰብ የህሊና እና የሃይማኖት ነፃነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ 27 ቁጥር 3 ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ መገደብ፣ ወይም መከልከል አይቻልም ይላል። ይህ የህገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል። በግለሰብም ይሁን ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብ ቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላም እና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌላማኞች ቤተክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰንጠማ ወረዳ ጋትራ ከተማ የምትገኘው ማህበራዊ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በሕግ እየተጠየቁ እንዳለና በሕግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸውና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸሎት ቤት እንዲሰራ እንዲደረግልን እየጠየቅን፣ በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና በደሆ ቃለ ህይወት ቤተ ክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ አራት ምዕመናን። በቦምቦስ ከተማ ሶስት ምዕመናን በእስር ላይ የሚገኙ ሲሆን የአፋር እና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን፣ ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ፣ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በሀገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ በባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምፃችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ፣ ስደት የወንጌልን አገልግሎት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት። አመሰግናለሁ። ጥያቄዎች ካሉ ይቀበላለሁ። የመጀመሪያው ጥያቄ በጉዳቱ ጉዳት በደረሰባቸው አካባቢዎች ላይ በአካል ተገኝታቸዋሉ የሚለውን የኛ የእኛ የካውንስሉ መዋቅሮችም ካውንስሉም በአካል ተገኝተን ህዝቡን እና የሚመለከታቸው መንግስት አካላትም አግኝተናል። ቤተክርስቲያኒቱም በተለይ በጅማ ዞን ያለው ላይ ተገኝታ ርብርብ የተደረገን ያለው ከዛም የተነሳ ነው የሚመለከታቸው መንግስት አካላትም አብረው ተንቀሳቅሰው አጥጋይ ባይሆንም አጥጋይ ባይሆንም ምላሽ ለመስጠት ጥረት እየተደረገ ነው ያለው። ይሁን እንጂ ህዝቡ አሁን ሜዳ ላይ ነው ያለው፣ በሜዳ እያመለከ ነው ያለው። ክረምት ነው፣ ዝናብ አለ። ሃይማኖት ደግሞ ሰው የራሱን እምነት በፈቀደበት አካል በፈቀደበት መንገድ ሊያመልክ ይችላል። የሃይማኖት ቤትን የጸሎት ቤትን ማቃጠል ከዚህ በላይ ወንጀል የለ። መንግስት እርምጃም ሲወስድ በድብቅ መውሰድ አለብ ብ አናምነ እንደዚህ አይነት ነገሮች ተደጋጋሚ እየመጡ ካውንስሉም መግለጫ ከመስጠት ባሻገር ተከታትሎ እነዚህን ነገሮች የማስፈጸም ኃላፊነት ስላለበት ይሄን የሰሩ አካላት የተፈጸመባቸው ቅጣት የተወሰደባቸው ቅጣት ምንድን ነው? ይሄንን ጸሎት ቤት ያክል ነገር አፍርሰው አቃጥለው ምዕመናንን ደብድበው ሆስፒታል እስከሚገቡ ድረስ ካደረሱ የነፍስ ግድያ ማለት ነው። ሰዎቹን አልገደባቸውም እንጂ በህይወት ከዛም አይተናነስ ነው። ስለዚህ መንግስት እንደዚህ አይነት ነገሮች እንዳይደገሙ እንዳይደገሙ የሚወስደውን እርምጃ በይፋ ማሳወቅ አለበት። ይሄ እንዲደረግ ከሚመለከታቸው አካላት ጋር እያወራን ያለ ነው። ጥያቄው እስኪመለስ ድረስ እንቀጥላለን እንቀጥላለን ክልሉ አለ፣ ፌዴራል መንግስት አለ። እናረጋለን። ይሄ ነገር መቆም ካልቻለ መቆም ካልቻለ ሰዎች በሃይማኖት ሰበብ በሃይማኖት መልክ የራሳቸውን ሂድን አጀንዳም በዚህ ውስጥ አድርገው ሊያከናውኑ ይችላሉ ሊፈጽሙ ይችላሉ። ይሄ ደግሞ በሀገር ሰላም ላይ አንድነት ላይ በህዝቦች መከባበር መካከል ላይ ሊፈጥር የሚችለው አደጋ ኪሳራው በጣም የጎላ ነው። ለዚህ ነው ለፌደራል መንግስት ጉዳዩን በጥልቀት መርምሮ አይቶ ተከታትሎ በአካልም እዛ መሄድ ካለበትም ሂዶ እንደዚህ አይነት ድርጊት የፈጸሙ አካላት እርምጃ ሊወሰድባቸው ይገባል። መደጋገም የለበትም። በተለይ ቤተ እምነትን ማፍረስና ማቃጠል ብዙ ጊዜ የሚታየው ወንጌል አማኞች ላይ ነው። ከወንጌል አማኞች ውጭ እንደዚህ አይነት አደጋ የደረሰበት እስካሁን ብዙ አልታየም። ወንጌል አማኞች ላይ ነው ጸሎት ቤት ማፍረስ በቅርቡ እንደዚሁ ኢልባቡር አካባቢ አንድ ጸሎት ቤት እንደዚ ማፍረስ ማቃጠል አድርገው ሰዎችንም ጎሏቸዋል፣ ወርተቸዋል። የዞኑ አስተዳዳሪ የወሰደውን እርምጃ አላሳወቀንም። እዛ ላይ ጥንቃቄ ቢደረግ እዛ ላይ ቢሰጥ መግለጫ ያሆኑ አይደገምም። ስለዚህ የሚዲያ አካላት እዚህ ያላችሁም ምናልባት ይሄ መልክት የሚደርሳችሁ በሀገር ውስጥ በመለዋል የምትገኙ ማህበራዊ ሚዲያ ላይ በተለይ የምትሰሩ ይሄ መልክት ለሚመለከታቸው መንግስት አካል ደርሶ ውሳኔ እስኪያገኝ ድረስ ጥያቄው በተለያየ መንገድ መቆም የለበት፣ መሄድ ያለበት። የሚዲያ አካልም እስከ ቦታው ድረስ በመሄድ የተለያዩ ፕሮግራሞችን መስረት ያስፈልጋል፣ መስረት ያስፈልጋል፣ እውነታውን ማውጣት ያስፈልጋል። እውነት ያለሆነን ነገር ነው ማናወጣው እንጂ እውነት የሆነን ነገር ሪያሊቲውን ነገር በአካልም ደርሰን ያገኘናቸው መረጃዎች አሉ እነሱን በሙሉ ወደ ሚዲያ እናወጣለን። ህዝቡን ለመርዳት ቤተክርስቲያኒቱ አካውንት ከፍታለች። በዛው መሰረት ሁላችሁም ሚዲያ አካላት በሀገር ውስጥ በመላው ዓለም የሚገኙ ቅዱሳን እንዲተባበሩ በተዘጋጁ አካውንት ውስጥ ድጋፍ ማድረግ የጸሎት ቤቱን የተሻለ አድርገን መገንባት እንድንችል ይሄ ማለት አጥፊዎች የሚጠበቅባቸውን አያደርጉም ማለት አለ። መስራት ያለባቸው ይሰሩታል እነሱ ግን ምእመኑ ደግሞ ተባብሮ እንደ ስደት ባለበት አካባቢ ድጋፍ በማድረግ የተሻለ ነገር መደረግ አለበት ብለን ስለምናምን በተከፈተው አካውንት የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ራሱ ያዘጋጀው አካውንት አለ። በዛ ላይ ድጋፍ ቢደረግ የተሻለ ነው። በጥብቅ የምናስተላልፈው መልእክት የአንድ ሰሞን ኢሹ እንዳይሆን፣ እንዲህ አይነት ነገሮች ምላሽ እስኪያገኝ ድረስ የሚዲያ ዘመቻ መኖር አለበት። ቻለንጅ መደረግ አለበት። መንግስት እርምጃ መውሰድ አለበት። አጥፊ በህግ መጠየቅ አለበት። ስለዚህ ቀለል ቁጥር አለም በወንጌል አማኞች ያለው ድምፅ ለማሰማት የሚያንስ ቁጥር አለም ያለን። ስለዚህ ምላሽ እስከመገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አናገናኘ ነውን በቅርቡ እንሰጣለን መግለጫ በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉ። ከዛ መካከል አንዱ የቁሳቁስ ሽያጭ ነው። የማይፈቀደው የካውንስሉ አባል የሆነ ማንኛውም ቤተእምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለያ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጭ ያላቸው ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እናስተላልፋለን ማለት ነው። ምዕመናኑም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ፣ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምሮ በፍጹም እንቃወማለን። በዛ ነው ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን አናምንም። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አቶ የሚቸገር ምዕመናን ስላለን የመንግስት አካላት እሱን እሱን ያርጉልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አቶ የሚቸገር ብዙ ህዝብ አለ። መንግስት እሱን እሱን ይስራል። ለኛ አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይህን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤፊቱ ቫሊዩ ምንድን ነው? እሱ ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው ነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሰረት አጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? አምስት ስድስት አጃቢዎች አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዞ ሄዱ ሰምተናል። ሽጉት ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደሆነ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናረግ ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚያ ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል። ሰርተፍኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ፣ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ተወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይችላል፣ ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለ ነው የአንድ ሊትር ዘይት አንድ ሺህ ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፎ በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስህተት ትምህርት የስህተት ልምምድ ይባሉ አምስት ነው እና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነው እና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልእክት፣ እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሰኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ሉ ኮንፈራንስ ከተካሄደ ሰው ከፍ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለን አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ ስድስት ሰባት ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም የኛ አስተምሮ ስለማይፈቅድ ይህንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቁሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ።